ክቡር አፈ ጉባኤ አገኘው ተሻገር፣ ክቡር የፓርቲያችን ምክትል ሊቀመንበር ተወደን ፋራ፣ የተከበራችሁ የክልል ርዕሳነ መስተዳድሮች፣ ሚኒስትሮች፣ አምባሳደሮች፣ ክቡር አቶ መላኩ አለበል ያማረ ኤክስፖ ያዘጋጁልን፣ እንዲሁም ከሳቸው ጋር በመሆን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 መቀየር የግድ ነው። ያልተቀየረ ኢኮኖሚ የጸና ሀገር ሊያቆም አይችልም፣ የሚል እሳቤ ይዘን ኢኮኖሚውን ማንቀሳቀስ እንደ ኢንትሪ ፖይንት ይወስድ ነው። አጠቃላይ ኢንዱስትሪ ነው። ኢንዱስትሪውን በመቀየር በማዘመን እና ምርታማነቱን በማሳደግ የኢትዮጵያን ኢኮኖሚ እንቀይራለን ካልን በኋላ ያን ኢንዱስትሪ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 አምራች ኢንደስትሪው ሚናውን ተጫውቷል። ራሱ አምራች ኢንደስትሪውን ስንወስድ ከሦስት ዓመት በፊት የማምረት አቅማችን 46% ገደማ ነበር። ያሉን ኢንደስትሪዎች ካቅማቸው 46% ብቻ ያመርቱ ነበር። ዛሬ ያ በዓመት ተኩል ውስጥ ወደ 61% አድጓል። ይህ ትልቅ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 እስከ 90 ሚሊዮን ገደማ ኢንቨስት የተደረገባቸው አነስተኛ እና መካከለኛ ኢንዱስትሪዎች ባለፉት ሶስት ዓመት ተኩል ውስጥ በኢትዮጵያ 13800 አነስተኛ እና መካከለኛ ኢንዱስትሪዎች ስራ ጀምረዋል። 13800 ኢንዱስትሪዎች። ይህ ትልቅ የምስራችና ብስራት ስለሆነ ይህ ነገር እንዲሳካ መሬት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 ይሄ ብቻ ሳይሆን በሀገር ውስጥ ያሉ ኢንዱስትሪዎች በኢትዮጵያ ያላቸው የገበያ ድርሻ ከ3 ዓመት በፊት 30% ገደማ የነበረው አሁን 41% ደርሷል። ምን ማለት ነው? ከውጭ ከምናስገባቸው ልዩ ልዩ ምርቶች ውስጥ 41 ፐርሰንቱ በሀገር ውስጥ ማምረት ተችሏል ማለት ነው። ይህ ፐርሰንቴጅ ማደግ አለበት በሀገር ውስጥ የምናመርተው